ንትሰትነገልና አን ትንሽ ደቂቃ ነው የምንወስደው። ይህንን የወንድማችንን የአገልጋይ የወንጌላዊ አድማሱ ታደሰን የሥጋ መለየት የሽኝት ስነ ሥርዓቱን የእግዚአብሔር ቃል እንደሚናገር፣ አፈር ነህና አፈር ትሄዳለህ ግባተ መሬት ለመፈጸም ሁላችንም በእያለንበት ትንሽ እንረጋጋና እግዚአብሔር ቃል በመጽሐፍ ቅዱስ አንድ ክፍል አንብና ጥቂት የእግዚአብሔር ቃል የምንሰማበት ይሆናል። ከዛ በኋላ ስነ ስርዓቱን እንፈጽማለን። በሁለተኛ ቆሮንቶስ ምዕራፍ አምስት ላይ ቁጥር አንድ ላይ የእግዚአብሔር ቃል እንደዚህ ይላል በጌታችን በኢየሱስ ክርስቶስ ስም አነብዋለሁ የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን ይላል። አንድ ነገር እናውቃለን ይላል ሐዋርያ ቅዱስ ጳውሎስ። ድንኳን የሚሆን የምድራዊ መኖሪያችን ሊሆን ይችላል እናችንም እዚያ ያለን ድንኳን የሆነ ጊዜያዊ መኖሪያ ያለን፣ ይፈርሳል። በተለያየ ጊዜ እድሜ ያፈርሰዋል፣ ህመም ያፈርሰዋል። ግን መጽሐፍ ቅዱስ በእርግጠኝነት አንድ ነገር ይናገራል። ይሄ ጊዜያዊው ነገር ሲፈርስ በእጅ ያልተሰራ የዘላለም ቤት ሚው ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን ይላል። ዛሬ በዚህ ሰዓት ጊዜያዊ ድንኳኑን እዚህ እናሳርፋለን። ወንድማችን አድሜ ወደ ዘላለሙ በእግዚአብሔር እጅ በሰው እጅ ወዳልተሰራው ወደ ዘላለሙ ሄደዋል። ስለዚህ ይህንን ምክንያት በማድረግ ጸሎት እናደርጋለን፣ የእግዚአብሔርን ቃል እንካፈላለን፣ እየዘመርን ጌታን እያመሰገንን ይህን ሽኝት እናደርጋለን። እዚህ ቦታ ላይ እንደ ቤተ ክርስቲያን በጣም ብዙ ጊዜ መጥተን የቅዱሳንን ቤተሰቦችን፣ ቅዱሳንን ወደ ዘላለም ቤታቸው ስንሸኝ አካላቸውን እዚህ ያሳርፈናል። በጣም ለረጅም ጊዜና ለብዙ ጊዜ ይህንን ስጋት የእግዚአብሔርን ቃል ለሚሳተፉ ሰዎች ሁሉ ይሰብክልን የነበረው አገልጋያችን አድማሱ ነበረ። ብዙ ሰዎችን በዚህ ቦታ ላይ አገልግሏል። የምስራቹን ቃል በሀዘን ምክንያት የመጡትን ሰዎች ሰብኳል። ሰዎች በእግዚአብሔር ቃል ተነክተው ሀዘን ላይ እንኳን ለቅሶ ላይ እንኳን እግዚአብሔር ሰዎችን ሲነካ አይተናልና፣ ዛሬ ደግሞ ነገ ሁላችንም ወደዚህ የምንመጣበት ዛሬ ደግሞ እሱ ተረኛ የሆንበትን ትናንትና፣ እሱ ቆሞ ይናገር ነበረ። ዛሬኛ ቆመን እንናገራለን። ነገ ደግሞ እኛ እዚህ ስንመጣ ሌላ ሰው ደግሞ ቆሞ ይናገራል። ግን አንድ ነገር እርግጠኞች ነን፣ የዘላለም ቤት አለ፣ የዘላለም ቤት አለ። ስለዚህ ወንድማችን አካሉን እዚህ ነው የምናሳርፈው፣ ወደ ዘላለም ቤቱ ሄደዋል። የእግዚአብሔርን ቃል ለጥቂት ደቂቃ ፀሐይም ስለሆነ እናቆያችሁም ከፓስተር ጆሲ ጋር እንካፈልና ጸሎት እንጸልያለን። ከዛ በኋላ በመክብብ መጽሐፍ ላይ ጠቢቡ ሰለሞን አንድ ቃል ይናገራል። ይህ ሰው የእስራኤል መንግስት ንጉስ ነው። ንግስናው በዛ ዘመን ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት በነበረበት ጊዜ ምሳሌ አድርጎ የተጠቀመበት ሰው ነውና ይህ ታላቅ ሰው ሶስት ሺህ መኃልየ ሺህ አምስት ምሳሌ የተናገረ ከታላቁ ከሊባኖስ ዝግባ ጀምሮ በባህር ጥልቅ ውስጥ ያሉትን ስለ እጽዋት ስለ እያንዳንዱ ነገር ያወራ፣ እግዚአብሔር በባህር ዳር እንዳለ አሸዋ የልብ ስፋት የሰጠው ሰለሞን አንድ መልእክት ያስተላልፋል። ሰለሞን ብዙ ነገር ያለው ሰው ነው። እስራኤልን ሲመራት አንድም ጊዜ ሳይተኮስ በጠላቶች ምንም አይነት ነገር ሳይሰነዘርበት ዘመኑን በተጥላ የጨረሰ ሰው፣ በመክብብ መጽሐፍ ምሳሌ ሰባት ላይ እንደዚህ ብሎ ይናገራል። ምን ይላል ወደ ደስታ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ ይሻላል ምክንያቱም ሲናገር የሰው ሁሉ ፍጻሜ በዛ ነውና ይላል አሁን ሁላችን የወንድማችንን ወንድማችንን አድማሱን ወንጌላዊ አድማሱን ልንሸኝ ሁላችን መተናል አንድ ነገር ግን እንድታስቡ ፈልጋለሁ ወንድማችን ወደማይመለሰው ወደ ዘላለሙ ንጉስ ወደ በጉ ከተማ ጨረቃና ከዋክብት ወደማያስፈልግበት በጉራሱ ብርሃን ወደሆነበት ሄዷል። ነገር ግን ሁላችን ወደዚህ መተናል። አንድ ነገር እንድታስቡ ይሄ ታላቅ ሰው ሶስት ሺህ ምሳሌ ሺህ አምስት ምሳል መሀል እየተናገረ በምቲቷ ላይ ከነበሩ ጠቢቦችና ሊቃውንቶች የሚበልጠው ሰውዬ አንድ ነገር ተናገረ። ወደ ለቅሶ ቤት መሄድ ይሻላል። ለምን? ለምንድን ወደ ለቅሶ ቤት የምንሄደው? ወደ አዘን ቤት ለምንድ ነው የምንሄደው? ከደስታ ቤት ደስታ የነገር ጅማሬ ነው። ለቅሶ የነገር ፍጻሜ ነው። እሳው መጽሐፍ ላይ እንዲህ ይላል የሰው ሁሉ ፍጻሜ በዛ ነውና ይላል። ዛሬ ስለ ሄደ ወንድሜ ሳይሆን መነግራችሁ እዚህ ስላላችሁ ሁሉ የምሥራችሁን ቃል እነግራችኋለሁ። ፍጻሜያችንን እንዴት ነው ማድረግ ያለብን? ህይወት ተሰጥቶናል። እያንዳንዳችን እንገባለን፣ ጠዋት እንነሳለን፣ እንወጣለን፣ እንወጣለን፣ እንገባለን፣ እንወጣለን፣ እንሄዳለን። ግን ስለ ፍጻሜ ምን ያህል አስበናል? መጽሐፍስ ስለ ዘላለም ፍጻሜ ምን ብሎ ይነግረናል? ዛሬ አንድ ነገር ላስታውሳችሁ እፈልጋለሁ። የሰው ሁሉ ፍጻሜ በዛ ነው። አእምሮ ያለህ በዚህ ቦታ ላይ እንዲያስብ ፍጻሜውን እንደ እንዳለበት መጽሐፍ ቅዱስ እንደዚህ ብሎ ይነግረናል። ወገኖች ስሙኝ። በእግዚአብሔር ልጅ የሚያምን በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለውም ይላል። ይሄኛው ሞት እንቅልፍ ነው ነው የሚለው መጽሐፍ ቅዱስ። ሁለተኛው ሞት አለ። ያ ሁለተኛው ሞት ሲኦል የሚባል ትል ማንቀላፋበት፣ የእግዚአብሔር ተቃዋሚዎች ከዲያብሎስ ጋር የሚጣሉበት ነው። ታዲያ እግዚአብሔር ወዳጆች እነማን ናቸው? መጽሐፍ እንደምን እንደዚህ ይለናል። የእግዚአብሔር ወዳጆች በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። እግዚአብሔር መዳኛ አድርጎ ለሰው ልጆች የሰጠ አንድ መዳኒት አለ። እሱን ከግድ ወደ እሱ አሉ መልአክ ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። እናቱ ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። ወገኖች ልንገሮቹ ሐዋርያት ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። ነቢያቶቹ ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። እሱ ደግሞ ምን አለ? እናንተ ሸክማችሁ የከበደ ሁሉ ምን ወደ ኔ ለነፍሳችሁ እረፍት እሰጣለሁ። ሕይወትን እሰጣችኋለሁ። ከሞት ወደ ሕይወት አሻግራችኋለሁ ይላል። ዛሬ ንንገራችሁ በእሱ የሚያምን አያፍርም። ከሞት ከዘላለም ፍርድ ወገኖቼ ስሩ የአንድ ነገር ሊነግራችሁ ፈልጋለሁ። በእግዚአብሔር ቁጣ ፊት መቆም ማንም አይችልም። ጎበዝ አይችልም፣ ጠንካራ አይችልም፣ ዘር ብዙ አይችልም። አንድ ሰው ብቻ ለም ይችለው በመንፈስ ቅዱስ የታተመ በኢየሱስ ያመነ ከሞት ወደ ሕይወት የተሻገረ በእግዚአብሔር ደስታ ለዘላለም ይኖራል። ኢየሱስ ጌታ ነው። ስለዚህ የምንላችሁ ፈልጌ ነው። የኃጢአትን ስርየት ለመቀበል በስሙ እመኑ። አባቶች፣ ነቢያቶች፣ ሐዋርያቶች መልአክት ጭምር የመሰከሩለት እሱ ነው። እንዲህ ብለው ማዕተቡን ሊፈታ ዘንድ ተችሎታል። ለምን የይሁዳ ነገድ አንበሳ እሱ፣ የዳዊት ስር፣ የሚያበራ የንጋት ኮከብ፣ የእግዚአብሔር ልጅ ኢየሱስ ይባላል። አማንቸ አሜን ይበለኝስ አድሜ ወንጌላዊ አድማሱ ት ይ እግዚአብሔር አርበኛ ለዘመናት ሲናገረው የነበረው ይህንን ነው። ወደዚህ የህይወት ጌታ ሂዷል። ዛሬም አንድ ነገር ላስታውሳችሁ ከዚህ ጌታ ጋር የማትተዋወቁ ካላችሁ አንድ ነገር ልጋብዛችሁ። ከሞት ወደ ህይወት አምልጡ፣ ወደ ዘላለም ቤት ተሻገሩ። እግዚአብሔር ይባርካችሁ፣ ተባረኩ። ዛሬ ይመስገን። ይህ የህይወት ቃል በወንድማችን አድማሱ አፍ ለረጅም ጊዜ ተነግረዋል። የማያሳፍር የእውነት ቃል ነው፣ የማያሳፍር ወንጌል ነው። ትንሽ ቀና ብሎ የማየት ዕድል እግዚአብሔር ቢሰጠው በጣም መልካም አረጋችሁ ይለናል። መልካም አድርጋችኋል። በዚህ በሽኝተኝ ቀኔ የክርስቶስ ኢየሱስን የማዳን ወንጌል ስለተናገራችሁ ደስ ይለኛል ይላል። ዕድል ቢያገኝ ዛሬ ካህን የሆነ በእግዚአብሔር መንግሥት ውስጥ ከሰላሳ ዓመት በላይ ሲያገለግል የነበረ የእግዚአብሔር ሰው የወንጌል ጀግናና አርበኛ ጊዛይ አካል እዚህ አርፏል። በትንሣኤ ቀን ተመልሶ እንደሚመጣ እናውቃለን። ቤተ ክርስቲያን በነበረው ሥነ ሥርዓታችን ላይ በምድር ላይ ስላደረጋቸው አገልግሎቶች ዋናው ሽልማቱን የሚሰጠው አዳኙና መድኃኒት የሆነው ኢየሱስ ክርስቶስ ቢሆንም እዚህ ያለን በእሱ የተገለገልንና በቤተ ክርስቲያን እንደወዳጅ ያለን አንድ ነገር እውቅና ሰተን ነው የምሸኘው። ሀዘን አለ ልክ ነው። ለቅሶ አለ ልክ ነው። ግን ይሄ የሰረፍ ሞት አይደለም። ይሄ የጀልማ ሞት ነው። ይሄ የድነሾች ሞት ነው። ስለዚህ ወንድማችን አድማሱ በምድር በቆየበት ዘመን ሁሉ ስለተናገረ የምስራች ቃል ምንም እንኳን ሀዘን ቢሆን እናመሰግናለን ብለን እንደገና በጭብጨባ እናጨበችላለን እንኳን ጌታን አገለገልት እንኳን መልካም መንገድን ተጋደልክ እንኳን እግዚአብሔር ሩጫን አሸረሰ ወንድማችን ሽልማቱን ከእግዚአብሔር ዘንድ ይቀበላል አጭር የህይወት ታሪኩን እንሰማለን የወንጌላዊ አድማሱ አጭር የህይወት ታሪክ ወንጌላዊ አድማሱ ታደሰ ከአባታቸው ከአቶ ታደሰ በዳዳ ከእናቱ ከወዘሮ ፈለቀች ገብረ ማርያም ጥር 27 ቀን 1963 ዓ ም ተወለዱ። እድሜያቸው ለትምህርት ሲደርስ አንደኛና ሁለተኛ ደረጃ ትምህርታቸውን የተከታተሉ ሲሆን ገና ተማሪ ሳሉ ለሰሙት የክርስቶስ ወንጌል ምላሽ በመስጠትና አዳኝነቱን በመቀበል ከትምህርታቸው ጎን ለጎን በቤተ ክርስቲያን የሚሰጥን የክትትልና የጥምቀት ትምህርት ተምረው በመጠመቅ የደቀ መዝሙርነት ህይወታቸውን አሃድ ብለው ጀመሩ ቤተክርስቲያን ጸጋቸውን ፈትሻ እና ትጋታቸውን ተረድታ ወንጌላዊ አድርጋ የሾመቻቸው ሲሆን በወንጌላዊነት ከ 1988 እስከ 1990 ዓ.ም በሰበታ መስቀለ ክርስቶስ አጥቢያ በመቀጠልም ከ 1993 እስከ 1995 ዓ.ም በተለይ ብርጋሪያ አጥቢያ በአሁኑ ቄራ መሰክስቶ ሲያገለግሉ ሲሆን በአገልግሎታቸው በብዙ ትጋት በብዙ ምስክርነት ሰዎችን ወደ ብርሃን ለማምጣት ችለዋል። አገልግሎታቸው በቤተ ክርስቲያናቸው ብቻ ሳይወሰን በገጠር፣ በከተማ፣ በአደባባይና በጎዳና እንዲሁም እቤት ለቤት በማድረግ እጅግ ለቁጥር የታከቱ ጊዜያቸውን የጌታ የኢየሱስን አዳኝነት ማለትም የምስራቹን ቃል ሲሰብኩና ሲያበስሩ የኖሩ በዚህም ብዙ ዋጋ የከፈሉና ብዙ ፍሬ ያፈሩ ትንታክ በወንጌል አርበኛ ነበር። ከ1995 እስከ አንቀላፉበት 18 ኅዳር 2018 ዓ.ም ድረስ በተቀባ የእግዚአብሔር ቃል አገልግሎት ቤተ ክርስቲያን በወንጌል ክፍል በወንጌላዊነት ያገለገሉ ሲሆን በዚያም ከቀደመው ህይወታቸው ልምድና ትጋት በመጨመር በከተማ በአደባባዮቹንና የምስራችን ወንጌል ለተወለድ ያበስሩ የህይወት ዘር የዘሩ በርካቶችን ከሲኦል በመናጠቅና የክትትል ትምህርትን በማስተማር በማጥመቅ የጌታ ደቀ መዝሙር በማድረግ ቤት ለቤት በመጎብኘት በመድረክ አገልግሎት ብዙዎችን በማማክር ያጸኑ በጸሎት የደገፉ በደስታም ሆነ ለሐዘን ከፊት የሚገኙ የእግዚአብሔር ደስታ ደስታቸው የሆነ ለጌታ ስራ ድክምም የማያውቁ ለብዙዎች አርያ ነበሩ። ወንጌላዊ አድማሱ ከልጅነታቸው ጀምሮ በኖረበትና ልጅነታቸውን ባሳደጉበት ስፍራ ባደጉበት ስፍራ ሁሉ የተመሰገኑና የተወደዱ ለሁሉ ደራሽ እና በማኅበራዊ ኑሮው ግንባር ቀደም ተሳታፊና ሰላምተኛ እንደነበሩ አብረዋቸው የኖሩ ጓደኞቻቸውና የአካባቢው ነዋሪዎቻቸው ይመሰክራሉ። ስለ ወንጌላዊ አድማሱ ያገለገሉበት ዘመንና ውጤቱ ብዙ በማለት ብዙ ማለት ቢቻልም እርሱ ሊልቅ እኔ ግን ላንስ ይገባኛል ከሚለው እምነታቸው አንፃር መልካም ስራ ሁሉ የጌታ ስራ ነው በማለት እርሱ እንዲከብር እንጂ የእርሳቸው ስም እንዲነሳ የማይፈልጉ የአደባባይ ሰው ያልሆኑ በመሆናቸው ምክንያት እኛም ከታሪካቸው ይህን ብቻ ለማለት ተገደናል። ወንጌላዊ አድማሱ እድሜያቸው በትዳር በደረሰ ጊዜ ከባለቤታቸው ከወይዘሮ ጽጌ አውጋቸው ጋር የካቲት 10 1993 ዓ ም በትዳር ተጣምረው አንድ ወንድና አንድ ሴት እንዲሁም እንደ አብራካቸው ክፋይ የማያቸው ሶስት ሴቶች ልጆች የሶስት ሴቶች ልጆች አባት ነበሩ። ወንጌላዊ አድማሱ ትዳር አራት 218 ዓ ምህረት ይህንን ዓለም ተሰናብተው በተወለዱ በ5ሳአት ዓመታቸው ወደሚወዱትና ወደገለገሎት ጌታ ሄደዋል። ለወላጆቻቸው፣ ለዘመሮቻቸውና አድራቸው ለጌታ ስራ ለሰሩ ለክርስቶስ ቤተሰብትና መጽናናትን እንመኛለን። እሺ መጽሐፍ ቅዱስ እንደዚህ ላል። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 51 ላይ እንደዚህ ይላል፣ እነሆ አንድ ምስጢር ነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ። አንድ ሚስጥር እናቃለን። መለከት የሚነፋበት ጊዜ ይመጣል። ዛሬ እዚህ ጊዜ አካሉ ያረፈው ወንድማችን በጌታ ቀን ይሄ አካል የማይበሰብስ የክብር አካል ሆኖ ይነሳል። እስከዛ ግን በጥልቅ እረፍትና ማንቀላፋት ውስጥ ይቆያል። አንተ ወንድማችን አፈርነና ወደ አፈር ትሄዳለህ ተብሎ ተጽፏል። በትንሣኤ ቀን ግን ሕያው ሆነህ እንደምትነሣ አዳኝህ ኢየሱስ ክርስቶስ ተናግሯል። አፈር ነህና ወደ አፈር ትመለሳለህ፣ በትንሣኤ ቀን ግን በክብር አካል ትነሳለህ። በትንሣኤ ቀን ይነሳል። አሜን። ጸሎት፣ የመጨረሻ ጸሎት እናደርግና እየዘመርን መጨረሻውን ስርዓት እናደርጋለን። ከሰሌ ጋር እንጸልያለን። ከወንጌላዊ ሰለሞን እንጸልያለን። ጻድቅ አባት ሆይ አንተ በስርዓት ትክክል የሆንክ እውነተኛ ረዳት፣ የሰላለም ትንክህት እውነተኛ ጽናኝ እግዚአብሔር ያን ለማበርታትና ለማጽናናት እንደዚሁም በቀሪ ዘመናችን በሙሉ ያንተን ፈቃድና ሐሳብ እንደሚገባ አድርገን እናልፍ ዘንድ ከዚህ ያለፈ ደግሞ ሌላ ሕይወት እንዳለ እንድንረዳ ዛሬ ስለመጣልን የመጽናናት ቃል በኢየሱስም እናመሰግናሃለን። እግዚአብሔር የዘላለም አምላክና አባት ሆይ እንደገና ትመጣለህ ኢየሱስ ልትወስደን፣ ወይ ደግሞ ወደ እንተ ደግሞ እኛ እንመጣለን። እስከዛ ጊዜና ሰዓት ድረስ ግን እግዚአብሔር ሆይ ማድረግ የሚገባንን እያንዳንዱን ነገር እንደሚገባ አድርገ ማለፍን እንድንችል የሚረዳ ጸጋ በሲል አሉት ሁሉ እንዲለቀቅ በኢየሱስም እንጸልያለን። አባት ወይ አንተ ባለህበት ስፍራ መምጣት የምችለው በአንተ ልናምን ሲገባን ባለማመናችን ምክንያት እንዳንከለከል፣ ዛሬ በአንተ ላላመኑ በሙሉ እግዚአብሔር ሆይ ማመን የሚችሉ በጸጋ እንዲለቀቅላቸው፣ እውነትም መንገድም ሕይወት የምን ነኝ ከእኔ በቀር ወደ አብ የሚመጣ ማንም የለም ብለሃልና ወደ አንተ የሚያመጣውን ይህን መንገድ መያዝ እንዲችሉ ዛሬ ጸጋህ እንዲለቀቅላቸው በኢየሱስ ንጸልያለሁ። ደግሞም ጌታ ሆይ ወደ ተሻለው ነገር ዘመኑን በሙሉ ለኖረለት ለአንተ ለኖረለት ለዛ ሕይወት ዛሬ ጠርተኸዋል። ወደ አንተ ስም ለዘላለም ይባረክ። እኛ ቀሪ ዘመን ስላለን በዚያለን እሱ ለዘላለም አንተን ያመልክሃል። ስለዚህ የምናከብረሃለን። ስለ ሁሉ ስም ለዘላለም ይባረክ። አልፋም ዖሜጋም ፊተኛም ኋለኛም ጀማሪ እና ፈጻሚ ለሆን ከላንተ ክብር ይሆንልን። ለቤተሰቡም እነዚሁም እግዚአብሔር ሆይ ለወዳጅ ዘመድ ሁሉ መጽናናትን የምሰጥ መንፈስ ቅዱስ እንድታጽናና እንድታበረታ ልቦቻቸውን እንድታጠነክር በጌታ በኢየሱስም ስም ጸልየናል። በኢየሱስ ክርስቶስም አሜን። የመዘመርን ሸኘዋለን